እጅግ በጣም የሚገርም ነገር ተፈጥሯል ማለት ነው። በእርግጥ ከዚህ በፊትም ማሚ የተቀየረችበት ዋናው ሚስጥር የታወቀ ነገር ነው። እሱም እንግዲህ ስለ ርብቂ እናትና አባት ስላወቀች ነው ማሚ የተቀየረችው። እንግዲህ የርብቃ እናትና አባት ምን አድርገዋት ነው ማሜቲን ካልን ማሜቴ ያለችው ነገር አለ፣ ብዙ ነገር ማለት ነው። እሱን የምናወራ ይሆናል። ነገር ግን እዚህ ጋ እዩ ወንድሙን ሲያገኝ በጣም ነው የገረመው። እንዴ እንዴት አለ። እንግዲህ ማሚ ለመጀመሪያ ጊዜ የተቀየረችበት ቀን ብሩክ ወደዚህ ቤት የመጣ ቀን ነበር። ብሩክ ወደዚህ ቤት ሲመጣ ማሚቲ አልነበረችም። ነገር ግን አዙ ነግራታለች። ከዛም ደግሞ ብሩክ መምጣቱን አውቃለች፣ አይተዋለች ማለት ነው። በሆነ አጋጣሚ ከዛ ካየችው ወዲህ ርብቄ ወንድሟ ነዚህ ቤት ካመጣች በኋላ ነው ማሚቲ የተቀየረችው፣ ሌላ አካል የሆነችው፣ ሌላ ሰው ሌላ ሰው የሆነችው። ምክንያቱም ማሚቲ የርብቃ አባት በድሎኛል፣ ልጄን ለነጭ ሽጠዋል ብላ ነው የምታስበው። እንግዲህ ለዚህም ነው እዩ ሲጋ ሊወጣ ነበር። የሚገርመው ነገር ርብቃ ወንድሟ እንደሚመጣ አቤል ሲነግረው ጊዜ አይ እኔ ልወጣ ነው፣ በቃ እንግዳህን አንተ ተቀበል፣ አንተ እኮ ነባለን ያደለውም ብሎ ልወጣ ሲል አይ ቆይ ተዋውቃው ትሄዳለህ ስላለው እሺ ብሎ ቆየ። ሲመጣ ግን ወንድሙ ብሩክ ነበር ማለት ነው። እንግዲህ ብሩክ አንዲት እህት ናት ያለችው ማለትም፣ አባቢል ለምን ማስተዋወቅ እንደማይፈልግ አላውቅም፣ ብቻ ግን አላስተዋወቀኝም ብለዋል እዩኤል ማንን? ርብቃን ማለት ነው። እና አቤል ደግሞ እንዴ ምታውቅ አለብሽ ሴቶቹን ብታገባቸው ሳታውቅ ሲለው፣ አይ አንዲት ናት ያለችው አግብታለች ተብላለች አለ። እሷ ማናትኝ ርብቂን ነው ማለት ነው እና እንግዲህ የርብቂ አባት የሚኖረው ሌላ ሀገር፣ ነው ወደ ውጭ ነው። እና የማሚቲን ልጅ ወስዷዋል እዛ። ስለዚህ ሸጠዋታን ልጅም ብላ ነው የምታስበው ማሚቲ እርግጠኛውን ነገር ሳትደርስበት ሳታውቀው ግን ለመበቀል መሞከር አግባብ አይደለም። እናም ርብቄን አሳግታት የነበረችው ማሚቲ ናት ማለት ነው። አሁን ደግሞ ልትበቀላት፣ መርዝ ልትሰጣት መታሰቢያ ተነስታለች ማለት ነው። የሚገርመው ነገር መታሰቢያ ርብቃ የእዩ እህት መሆኗን ስታውቅ ጭራሽ ይበልጥ ነው የምትበቀላቸው። አሁን ላይ ዓላማ አድርጋ የተነሳችው ርብቃን ልጅ ማሳጣት ነው። ይሄንንም ደግሞ ከአዙ ጋር አውርተዋል ማለት ነው። አዙ እንግዲህ እና አሁን ልስጣት ስትላ ጊዜ አይ፣ አሁን አትስጫት፣ ቆይ ትንገረውና ያጣጥሙ ደስታቸውን፣ ደስታቸውን እያጣጠሙ ደስታ ላይ እንደሆኑ እኛ ደግሞ ደስታቸውን ቅዤት እናደርገዋለን። በደስታቸው ላይ ውሃ ነው የምንከለበስበት ብላለች ማለት ነው። እንግዲህ መታሰቢያ ለአዙ ስታወራ በማን ደስታ ላይ በርብቃ ደስታ ላይ። ርብቃ ደግሞ የደስታ ቀኗን ዛሬ ልታሳልፍ ነው ማለትም ለወንድሟ ለብሩክ ለትነግረው ማርገዟን ወንድሟ እዩ እንግዲህ፣ እሷ ወንድሟ እንደሆነ ሳታውቅ ወንድሟ አጠገቧ ነበረ እስካሁን ምንም እንኳን እንግዲህ አባቷ ከወንድሟ ጋር ባያስተዋውቃትም በተለያየ ምክንያት ዞሮ ዞሮ ከወንድሟ ጋር ተዋውቃ አብራ እየኖረች ነው። ወንድሟ እንደሆነ ሳታውቅ እዩን እዩ የሚመስላት የአቤል ወንድም ነው። አቤልም ነግሯታል። እኔ ብዙ የምነግርሽ ነገር አለኝ ብሏት ነበር፣ ያኔ ጉብኝት የሄዱ ጊዜ። ስለ እኔ ብዙ የምነግርሽ ነገር አለኝ ግን በሂደት ብሏት ነበር። እንግዲህ ከዚህ ውስጥም አንዱና ዋነኛው ማሜቴ እሱናቱ አይደለችም ማሳዳጊ ናት፣ ሞግዚት ናት። እና በጣም የሚገርመው ነገር አሁን ይሄንን ያወራሉ ማለት ነው። ግን በጣም የሚገርመው ብሩክ ሲመጣ እዩ እና ርብቃ ብሩክ ሆነው ወንድም እና እህት ናቸው። እና አቤል ይሄንን አሁን ይሰማል ማለት ነው። አቤልም እንግዲህ ተው እንዴት ግን እንዲህ ቢያስተዋውቁ እኮ አሪፍ ነበረ። ደግሞም ካላስተዋውቁ ችግር የለውም፣ ዞሮ ዞሮ እኛ ቤተሰቦች አለነልህ ይለዋል ማለት ነው። አዎ እናንተ ናችሁ ቤተሰቦች። ሲጀምር ቢያስተዋውቀኝም ራሱ ቤተሰቦቼ እናንተ ናችሁ ብሎታለኝ። እዩን ማለት አቤልን ማለት ነው እዩ እና ርብቃ አሁን ላይ ደስተኛ ናት። ምክንያቱም ያው ተፈትታለች። ወረዲ ማሜ ግን ለምንድን ነው በዚህ ልክ እሷን የምታሰቃያት እ የእኔ ልጅ ገና ለገና ነጮች ጋር ሄዳለች የሰደዷት ደግሞ የርብቃ ቤተሰቦች ናቸው ብላ በማሰብ ይህን ያክል ማንከራተት፣ በቀል ደግሞ። ቤቴን አንኳክቶ ቤቴ ድረስ መቶልኛል። አይዞሽ የኔው ቆንጆ ልጅ፣ የኔ ምርጥ ልጅ፣ እበቀልልሻለሁ እያለች እንግዲህ ገና የሷን ልጅ ወደ ውጭ ስለላኩባት ውጭ ሀገር ስለሆነች ታዲያ ልጅን አገናኝኝ እንደማለት ልጇን እሷ በሆነ መንገድ አግኝታ ልጇን ፕሮቴክት ማድረግ ስትችል የሰውን ልጅ መበቀል ግን አግባብ አደለም፣ ማሜቴ ማለት ነው። እና በጣም የገረማት ነገር ርብቃ እንዴ፣ ቆይ፣ በዛ ቀን ማለትም እንግዲህ ማሜ፣ ርብቃ የታገተች ቀን ማለትም የወሰዷት ቀን፣ ያፈኗት ቀን ማለት ነው፣ አቤል ለዩ አደራ ብሎት ነው የወጣው ስለዚህ እዩ አብሯት ነበረ ከዛ ማሜቴ ከሳሎን ማንን ጠይቃታለች አዙን ጠይቃታለች የት ናቸው ስትላት ውስጥ ላይ ናቸው ብላለች ከዛ ውስጥ ላይ ከገባች በኋላ ማሚ እንግዲህ ምንድነው ያደረገችው እዩ አላገኘችውም ስለዚህ ያው አሳግታታለች ማለት ነው ርብቂን ርብቂን ያሳገተቻት ማሚ ናት ግልጹ ነገር ማለት ግን ለምን ስንል መበቀል ፈልጋ በቀል አለች በቀል፣ እግሩን ዘርግቶ ቤቴ መቷል። ስለዚህ የኔ ሚጢጥዬ ልጅ ልበቀልልሽ ይገባል። አንቺን ወደ ውጭ አገር ልከው እንደዛ እንዳያንገላቱሽ። እንግዲህ አንገላቷት አያንገላቷት፣ ምን አድርገዋት ነው የሚለውም ሌላ ጥያቄ ነው። ነገር ግን እችን ልጅ ይበቀለልሽ አለሁ በቀል እኔ ጋ መቷል ብላለች ማሜቴ ማለት ነው። እዚ ጋር ለርብቂ ግራ የገባት ቀን ማለት በጣም ግራ የገባት ነገር ቢኖር ያኔ ቀን አዙ ለምን ቤት አልነበረችም ነው። ለዚህም ነው አዙን የጠየቀቻት። ማሚቲ ደግሞ ያኔ አዙ ልሄድ ነበረ ፍሬ እኳን ላገኝ እህቴን ላገኝ ስትል፣ እንደውም አቤል ሲግደረደር ማሚቲ ትሄድ ብላ የፈቀደችው እሷ ናት ሁላ ማለት ነው። ትሄድ ብላ ለምን ፈቀደች አቤል እንደሚወጣ ስለምታውቅ ለማሳገት ፈልጋ ስለነበረ ነው ከዛም ያው የሆነ ነገር አደረጓት እራሷን ስትስት ከዛ ክላስ ከክላሷ አስወጧት ማለት ነው ርብቄ ማንም ስላልነበረ ማሚቲ ያንን አድርጋለች ይህንንም በአንደበቷ እየተናገረች ነው ማለት ነው ያለችው ለእዩ እዩን እንግዲህ ጠርታ አናግረዋለች እራት ሊበሉ ሲሉ እዩን ና እፈልግለሁ ብላ ማሚቲ ወደዛ ወስዳ የሆነ ክላስ ውስጥ ምንድን ነው ያለችው አንተ ግን ምን አይነቱ ነህ አለችው ምን ነው ማሚቴ? ምን አደረግኩ ደግሞ ደግሞ ምን አጠፋሁኝ? ጊዜ ጊዜ እንዴ እንዴት ነው ያኔ፣ እሱ ሁለታቸው እንዲሄዱ እኮ ነው የፈለገ የነበረው፣ ማለትም ሪችና አቤል እንዲሄዱ ነበር ፈልጌ ነበረው። አንተ ለምን አብረ ሄድክ እንደ ይህን ጊዜ አትጠቀምም ነበር እንደ ሁለቱ ሲሄዱለ አንተ ገብተ ለምን ወረቀቱን አልፈለግክም ነው እና አሁን ላይ ግን ማሚቲ ብቻዋን ነው የምትሆነው፣ ምክንያቱም እዩ የርብቃ ወንድም ነው፣ ስለዚህ አማች እንዲጎዳ ይፈልግ እና ያንን ማድረግ ስለማይፈልግ ማለት ነው። እንግዲህ ማሚቲ ብቻዋን ትሆናለች ማለት ነው። በእውነት ለመናገር ግን እንደ ሪች አይነት ጓደኛ ለሁላችን ይስጠን ፈጣሪ። ሪች በጣም ደስ የምትል ልጅ ናት። እንግዲህ ለርብቃ በደስታዋም በሀዘኗም ካጠገቧ አትጠፋም። አሁን ላይም እንግዲህ ያው ርብቄ ታግታ ነበረ፣ ብዙ ፈተና ነው የደረሰባት ለአቤልም ነግረዋለች፣ አግተውኝ የነበሩ ሰዎች ጥሩ አይደሉም ስለዚህ አትፋለም፣ ተዋቸው ይቅርብ፣ በጣም ጨካኝ ናቸው። እኔ ፈርቼ የነበረው ለአንተ ነበረ። ምክንያቱም የአንተን ፎቶ እያሳዩኝ አንለቀውም እያሉ ነበር። ስለዚህ እኔ እንደውም ፈርቼ የነበረው ስወጣ ካላገኘሁህ ብዬ በጣም ፈርቼ ነበረ። እና አሁንም አትታገል ተዋቸው ብለዋለች። እንግዲህ ይህንን ያለችው ለምንድን ነው ስንል፣ እኔ አለቃቸው ማን እንዳገተሽ በራሴ መንገድ አገኛቸዋለሁ ብሎ ነበረ። እዩም አቤል እነዚህን ሰዎች ግን ማግኘት አለብን አግኝተን ቅጣት መስጠት አለብን ብሎታል። ማለትም ያገታትን ሰው ማን ነው ያገታት እሺ ማን ሊያግታት ይችላል ብሎ ዩኤል ራሱ በጣም እንዲ ለምን ብሎ አስቦ ነበረ። በኋላ ላይ ግን ማሜቲ እንደሆነች እዩኤል አውቋል። እንዴት ነው ያወቀው? ደግሞ እንዲ ቆያ። አንተ ምን አገባ? ማንስ ያግታት ማንስ ያግታት? አንተ ምን ባይነክ? የእናተ ልጅ ናት ወይስ የአባተ ልጅ ናት? በጣም የሚገርመው የእናቱ የአባቱ ልጅ ናት፣ የአባቱ ልጅ ናት። በጣም የሚገርመው ማለት ነው ነገር ግን እሷ የእናተ ልጅ ናት የአባተ ልጅ ናት፣ አንተ ቆይ ምን አገባህ? እያለች ትዘልፈዋለች ማለት ነው። እሱም ማሚቴ እኔ አሁን ደክሞኛል መሄድ አለብኝ ብሎ ጥሏት ሲሄድ እሷ ያሰበችው ምንድን ነው? አሁንም ገና እበቀላታለሁ፣ ርብቂን ገና እበቀላታለሁ። በጣም ነው የሳቀችበት። ባለፈው አቤል የልጅ አባት እኮ ልሆን ነበረ፣ እኔ በጣም ነው የተናደርኩት ማሚ ሲላት እሱን በኋላ ታወራዋለች። ጭራሽ ድንቄም ባለ ልጅ እያለች በጣም እያላገጠችብን ነበረ። ና ልጁን እንግዲህ አስቡት። መጀመሪያ ላይ ርብቂ ማን እንደሆነች ሳታውቅ፣ ርብቄ ኖርማሊ የሆነ ሰው ልጅ ናት ብላ ማለትም እንደዚህ እሷ የምታውቀው እሷን የጎዷ ሳይሆን ዝም ብላ ኖርማሊ በቃ የሆነች ልጅ ናት ብላ አስባ እያለ ግን ምንድን ነው ስትል የነበረው ልጅ ውለዱና በዚህ ቤት ላይ በቃ ይዝናና ወዲ ህፃን ልጅ እኮ አማረው ቤቱ ህጻን ልጅ ቢኖር ትምቅ ይላል እያለች በጣም ጥሩ እናት ነበረች የመሰለችነ። ነገር ግን እናቱ ማረለችን ሞግዚቱ ናት። አሁን ላይ ግን በጣም አመፅ እየፈጠረች ነው ማለት ነው። ማሚ በጣም ትልቅ አመፅ፣ በጣም ችግር እያመጣች ነው። እንግዲህ የችግር የሚሆንበት ምክንያቱ የርብቃ አባት የሚኖረው ውጭ ሀገር ነው። በእርግጥ ግን የርብቃ እናትና አባት በድለውኛል ብላ ነው የምታስበው ማለት ነው ማሚቴ። እሱም ልጅዋን ያው እነሱ ጋር ጥላ ማለት ነው እሷ ወደ ሰው ሀገር ትሰደዳለች። ሰው ሀገር ሂዳ ስትመጣ ልጇን ወደ ውጭ ልከውባት አገኘች። ከዛ እሷም ልጅ ልጄን እንደምንም ብዬ አስመልሳለሁ ብላ እያሰበች ምን አደረገች? ሰው ቤት ገባች። ሞግዚትነት በሞግዚትነት አቤልን አሳደገች ማለት ነው። ይህው አሁን አቤል እስከሚተልቅ ድረስ እሷ እዚህ ናት። የአቤል እናትና አባትም እሷን ማለትም አቤልን አደራ ብለዋት የሉም ማለት ነው። እና ኃላፊነት አላት እዚህ ቤት። ለዘናውን ዘና ብላ ፈካ ብላ እንደዚህ ሁና ጭራሽ አቤልን ልትረግጠው ሁላ የምታስበው ደግሞ አቤል ነግሯታ ወይዘሮ አልማዝ እኔ ከዚህ በላይ አልችልም ብለዋታል። ለምን በሚስቴ የመጣ ነገር አልሰማሽም ብለዋታል። ፎቶአቸውን አውረዳ የሆነ ቦታ ያስጠረም ቤዛ ስራ ያስገባች ጊዜ ማለት ነው። እንግዲህ አሁን ላይ አቤል ምን ሊያደረግ ይችላል? ምንስ ሊወስን ይችላል ማለት አሁን ማሚቴ እያደረገች ያለችው ነገር ልክ ካለ መሆኑ አንጻር ስንል እንግዲህ አቤል የራሱ የሆነ ውሳኔ ይወስናል፣ እውነት ለመናገር ምክንያቱም ሚስቱንም እሱንም መጠበቅ ስላለበት፣ አሁን ላይ እንደ ህፃን ልጅ አይደለም፣ ኃላፊነት አለበት ማለት ነው። ስለዚህ ወረቀቱንም ጭራሹን ቤቱን አላስቀምጠውም። ስለዚህ እዩም ሆነ ማሚቲ ወረቀቱን አያገኙትም፣ ዝም ብለው ነው የሚለፉት ማለት ነው። እና እንግዲህ ቀጣይ ምን ሊሆን ይችላል ካልን አቤልና እንግዲህ አሁን ላይ የታወቀው ነገር እዩና ርብቃ ብሩክ እህትና ወንድም ናቸው። ማሚቴ ደግሞ ይህንን ካላወቀች በጣም ከተጠነቀቀ ማለት ነው። ዩኤል በጣም ከተጠነቀቀ፣ ከእንደዚህ አይነት ወጥመድ ማለትም ርብቃን ከምታጠምድበት ወጥመድ፣ አቤልንም ከምታጠምድበት ወጥመድ ሊያስወጣቸው የሚችለው ማን ነው? ዩኤል ነው። ዩኤል በእርግጥ ገንዘብ ይወዳል። ዩኤል በእርግጥ አቤልን አይወደውም። እንደውም ገንዘብን ከሱ በላይ የለቅ ገንዘብን ያስቀድማል። ብዙ ነገር አለው። ይሄን ያልንበት ምክንያት ደግሞ ምንድን ነው? እንግዲህ ዩኤል ምን ከአቤል ወረቀቱን ለመውሰድ አንድ አይደለም ሶስት ሴት ነው የላከው ወደ አቤል። አንደኛዋና ዋነኛዋ መታሰቢያ ናት እንደ ፍቅረኛ የቀረበችው። ሁለተኛዋ ደግሞ አዙ ስቲል እየፈለገች ማግኘት ያልቻለች። ሶስተኛ ደግሞ ርብቃን እንደ ጓደኛ ተዋውቋትኝ እንደ ጓደኛ እየቀረባት በእሷ በኩል ወረቀቱን ለመውሰድ ሞክሮ ነበረ። እስካሁን ድረስ ግን እዩኤል የወረቀቱ ጉዳይ አልተሳካለትም። ምክንያቱም አቤል ይሄንን ነገር ያውቃል አንደኛ ዩኤል እንዲታግለው እንደሚችል ሁለተኛ ማሚቲ ደግሞ እናቱ እንዳልሆነች ያቃልና ልትፋለመው እንደምችል ስለ ገመተ ቤት አላስቀመጠውም ማለት ነው እንግዲህ ቀጣይ ምን ሊሆን ይችላል የሚለውን በቀጣይ ቪዲዮ ይላችሁ ይመጣ ይሆናል በያላችሁበት ሰላማችሁ ብዝት ይበልልኝ እስከዛ ላይክ ሰብስክራይብ ማድረጋችሁን አትርሱ ኮሜንትም እየሰጣችሁ ለምታበረታቱኝ ከልብ አመሰግናለሁ ሁላችሁም እስኪ እናንተን አስተያየት ምንድን ነው ኮሜንት ላይ አስቀምጡልኝ። ሰላማችሁ ብዛ። ተወዳጆች ደህና ቆዩ። ባይ ባይ።